የኦሮሞ የኢኮኖሚ አብዮትን ያስነሳል የተባለው ኬኛ ቢራ ስራ መጀመሩ ተገለጸ። ኦሮሞ ያመጣውን ለውጥ ለማስጠበቅ ያግዛል የተባለው ኬኛ ቢራ በሳለፍነው ሳምንት ቅዳሜ በአዲስ አበባ የተባበሩት አካባቢ በሚገኘው የኢትዮጵያ አዲስ አበባ የስብሰባ ማዕከል በይፋ ስራ ማስጀመሩ ተገለጸ። በዕለቱም የኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሉ አብዲ የተገኙ ሲሆን በኬኛ ቤቭሬጅስ ምርቃት ላይ ባደረጉት ንግግር የኦሮሚያ ክልላዊ መንግስት በሶስት ነገሮች ላይ አተኩሮ እየሰራ ነው ሲሉ ተደምጠዋል። በዚህም አንደኛው የመጣውን ድል መጠበቅ፣ ሁለተኛው ማቆየትና ማሻገር ነው ሲሉ ተናግረዋል። የኦሮሚያ መንግስት ልማት ላይ ምንም ሳያጓድል ለህዝቡ የገባውን ቃልም እየተገበረ ነው ሲሉ ተናግረዋል። ለውጡን ለማምጣት በመጨረሻው ትግል በሚካሄድበት ወቅት የክልሉ መንግስት ከያዛቸው ትልልቅ ውጥኖች ውስጥ አንዱ የኦሮሞ የኢኮኖሚ አብዮት ነው ሲሉ የተናገሩት አቶ አወሉ የኦሮሞ የኢኮኖሚ አብዮት አምስት ትልልቅ ነገሮችን በውስጡ እንደያዘ ጠቁመው አንዱ ኬኛ ቤቭሬጅስ ነው ብለዋል። ሁለተኛው ኬኛ የግብርና ማሽነሪዎች አቅራቢ የሆነው በሻሸመኔ ተቋቁሞ በሺዎች የሚቆጠሩ ትራክተሮችን በተመጣጣኝ ዋጋ ለአርሶ አደሮች እያቀረበ የሚገኝ ነው ሲሉ ተናግረዋል። በሶስተኛ የግንባታ ስራዎችን መዘግየት ችግር ለመፍታት የተቋቋመው ወላቡ ኮንስትራክሽን ነው ሲሉ ተናግረዋል። በአራተኛ ደረጃ ያስቀመጡት ኦዳ ትራንስፖርት ሲሆን፣ አምስተኛው ደግሞ የአምቦ ውሃ ምርት ነው ሲሉ ተናግረዋል። እርሱም በቅርብ ጊዜ እያለቀ እንደሆነና ወደ ስራ እንደሚገባም ጨምረው ተናግረዋል። አቶ አወሉ ኬኛ የኦሮሞ የትግል መሳሪያ ብቻ ሳይሆን የትግሉ ሞተርም ነበር ያሉ ሲሆን የትግል መሳሪያ የነበረው ዛሬ የትግሉ ውጤት ሆኖ እያጣጣም ነውም ብለዋል። በዕለቱ ከፍተኛ የመንግስት ባለስልጣናት እንዲሁም የኢትዮጵያ የባንኮች ፕሬዚዳንቶች የተገኙ ሲሆን በዕለቱ ንግግር ካደረጉት የቢራ ፋብሪካው የቦርድ አመራሮች መካከል የሲንቄ ባንክ ፕሬዚዳንት የሆኑት ሲናገሩ ትግሉ ጫፍ ለማድረስ የተጠቀምንበት መሳሪያ ዛሬ አብቦ በማየታችን እጅግ ደስተኛ ነን ሲሉ ተናግረዋል። አስቀጥለውም ፕሬዝዳንቱ እንደተናገሩት የአቶ ሽመልስ ሚና የቢራ ፋብሪካ ግንባታ ላይ ያላሰለሰ እንደነበረ ጨምረው ተናግረዋል። የሲንኬ ባንክ የቦርዶች ፕሬዝዳንት የሆኑት አቶ ነዋይ መገርሳ በእለቱ እንደተናገሩት የስ ኬኛ ቢራ በኢትዮጵያ ትልቁን የልማት ባንክ ብድርም ያገኘ ድርጅት መሆኑን ተናግረዋል። ለዚህም መንግስት ላደረገላቸው ከፍተኛ ትብብር ምስጋናን አቅርበዋል። የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ በዕለቱ የኦሮሞ ኢኮኖሚ አብዮት እንዳይሳካ ብዙ ኃይሎች ሲሰሩ ቢቆዩም አልተሳካላቸውም ሲሉ መልእክታቸውንም አስተላልፈዋል። ኢትዮጵያ ለ2018 ዓመት ወደ 1.93 ትሪሊየን ብር በጀት መያዟን የኢፌዴሪ የገንዘብ ሚኒስቴር አስታወቀ። ከዚህም ውስጥ ወደ 1 ትሪሊየን የሚሆነው ወይም 73 በመቶው ከታክስ ገቢ ለማግኘት መታቀዱም ተሰምቷል። በዛሬው ዕለት ፓርላማ በመገኘት ያብራሩት የገንዘብ ሚኒስቴር አቶ አህመድ ሺዴ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከ2018 ረቂቅ በጀት 1.2 ትሪሊየን ብሩ ለመደበኛ ከፍተኛ ወጪ 415 ቢሊዮን ብሩ ለካፒታል ወጪ 315 ቢሊዮን ብሩ ለክልል መንግስታት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል እንደሆነ ገልጸዋል። ከረቂቅ በጀቱ 1 ትሪሊዮን ብር ወይም 73 በመቶ ከታክስ ገቢ 236 ቢሊዮን ብር ከልማት አጋሮች ቀሪዎች ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱንም ተናግረዋል። በረቂቅ በጀቱ ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት ወደ ሁለት ነጥብ ሁለት በመቶ እንዲሁም የተጣራ የበጀት ጉድለት አንድ በመቶ መሆኑንም የገንዘብ ሚኒስትሩ በዛሬ ሁለት ለህዝብ ተወካዮች ምክር ቤት አስረድተዋል። መንግስት የበጀት ጉለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ሳይሆን በግምጃ ቤት ሰነድ ሽያጭ እንደሚሸፍን፣ በ2018 በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅ መናገራቸውን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ዘግበዋል።